እኔ አሜሪካ ቁጭ ብለው ሰርተው የሚመጡ ሴቶች እንደዛ ሁለቱ መልከ ጥፎዎች አወቃቸዋቸው። ጋይስ ሁለት አሉ አሜሪካ መልክ አልፈም ሲያለት ነፍሶች፣ ሁለቶቹ አወቃቸዋቸው። አልፈም ሲያሉ ነፍሶች ሁለቱ አንዷ መልከጥፎ፣ አንዷ ደግሞ እዚህ ስር የሆነ የቀረባት ፍሬ ያለ የምትመስል ተሳዳቢ፣ አንደኛውም የጎዳና ልጅ በጣም የሚጠፍ ሁለቱ እንደነገሩ አሉ፣ አወቃቸዋቸው። እነሱ እንደውም ይሻላሉ፣ ቢያንስ ሰርቶ ይገባሉ። እውነት ለመናገር ባለጌም ቢሆኑ አፋቸውን ቢከፍቱ እዚህ ቢጸራዱብን መሪያችን ላይ ስራ አላቸው። ኩሽኩሽ መሸጫም ቢሆን ምንም ይስሩ ስራ አላቸው፣ ሰርቶ ይገባል። ቢያንስ አንድ አበባ አይሉ አሜሪካ ሀገር ተቀምጠው ወይ ሀያ አራት ሰዓት ጌም አይጫወቱም። እዚህ ለመስደብ እኛን ላይባቸውን ከፍቶ ይምጡ እንጂ እኔ ባይዘ ስናገር እውነት ነው የምናገረው። ቢሳደቡም ቢዛለፉም የማየው ነገር አለ ሰርቶ የሚመጣና ጭብሎ ሀያ አራት ሰዓት ሜክ ያደረገ በሶሻል ሚዲያ ራሱን እንደት እንደተማረ ሰው እንደ ጂኔስ አድርጎ ሲናገረኝ ያስቀኛል። ታይም የሚባል ነገር አለ። ለራስ ባይዘወይ ለራስ ጊዜ ማሰጥ፣ ሰው ለሰው ሪስፔክት የለም። በጣም ደጋግሜ የምነግራችሁ ነገር ለራሳችሁ ጊዜ የምትሰጡ ሴቶች ብቻ ናቸው ለሰው ልጅ ሪስፔክት ሊኖራችሁ። ላይፍ የሚባል ነገር አለ። ቤት የሚባል ነገር አለ። ሕይወት የሚባል ነገር አለ። ይህንን ነገር ከእናንተ አላቀምልም። በኢትዮጵያ ማታ እስኪነጋ እስከ ሰባት ሰዓት ኦንላይን ላይ ሲነጋ ማላችሁ ከዛ በጣም ከሚያስቀኝ ሰልፍ ኮንፊደንሳችሁ ደግሞ ማለት ነው። ጋይስ ነገርኳችሁ፣ ድሮ የራሳችሁ እንጡትና ፊት ማየት የሚከብዳችሁ ሰዎች ካሜራውን እንደዚህ የምትፈሩ ሰዎች ዛሬ ላይ እንደዚህ ብላችሁ መታችሁ፣ ሰልፍ ኮንፊደንስ እንዳለው አክት ስታደርጉ በጣም አንጀቴን ከምትበሉት፣ ጨዋታችሁ ደግሞ ልወጣ ነው አላችሁ። እስኪ ነጋ ድረስ እዚው ማርነ ክርስቶስ እዚው ሰው ግን አይታሰም፣ ሊሄድ ነው የት እዚሁ። ላይፍ ላይ ዲቃላይ እንጆ እያደረገች ነው፣ ኔ ፍቅር ዲቃላይ እንጆ እያደረገች ነው። አለው እ ውጡ ለራሳችሁ ጊዜ ስጡ ቤታችሁን ውጡ ተዝናኑ ከጓደኞቻችሁ ጋር ቡና ጠጡ ከቤተሰብ ፋሚሊ እንጀራ እናት ምናምን አሉ አይደለ ፋሚሊ ቡና ጠጡ ሂዱ እንዴ የሆነ ነገር እኮ የሆነ ነገር ሰው ከናንተ እኮ ያያል እዛችሁ ቤት ተዘብዘፈት ቆይ ለወጣ ነው እዚች ላይ ላይ ሶስት ልብስ ቀይሩብናላችሁ ሳትወጡ የት ነው የሚኖሩት ታላቁ አያሊቱ አሜሪካ ሀገር እዚያው ማርነ ክርስቶስ አሬ አሜሪካ ተደፍረሻል። አንቺ ክቡር አሜሪካ ተደፍረሻል። ኢራን አልደፈረቻት ምስረ ይለን እንደዚህ ብር ነውእ ከያሉ ሀገር ላይ እዛው ላይ ላይ ሶስት ልብስ ሶስት ሌንስ እዛው አናታችን ላይ እግዚአብሔር ማርነ ክርስቶስ ተጣበናል። ሆኛ ተጣበናል። ህይወትን ቼንጅ ለማለት ተማሩ። እግዚአብሔርን ጊዜ ለራሳችሁ ስጡ። የእሱ ሰዓት ላይ ነው የምትተኙት። ሌሊቱ ሙሉ ላይፍ ትቀምጣላችሁ፣ ቀን ላይ ትተኛላችሁ፣ ከዛም ትመጣላችሁ። ቢያንስ ሁለት ሰዓት ፈጅባችኋል ወይ ሶስት ሰዓት ሜካፓችሁን ተቃባብታችሁ ስትመጡ ለራሳችሁ ጊዜ የላችሁ። ሾፒንግ ገርብጣችሁ ዳሱ ታመጣላችሁ፣ ኮተቷችሁን። ከዛ ቤታችሁ ምናምን ቼክ አታደረጉም። ባሎቻችሁ አይበሉም አይጠጡም። ይ ሴት ልጅ ማለት ምን ማለት ነው? እኔ እንዴት ነው ከቤተሰቦቻችሁ የወረሳችሁት? ሴት ልጅ እኮ የቤቷን ነገር እኔ አሁን ፍቼ ጊዜ ሁለት ሰዓት አይደለ ዩቱ ላይ ብቀመጥ ሁለት ሰዓት ቲክቶክ ላይ ብቀመጥ እንደው አሁን አራት ሶስት ሰዓት ምናምን ተቀመጥኩኝ በጌም ምናምን ጋይስ። ከዛ በኋላ ግን የምብለው ምግቤን ካድርጌ ልጄን አብልቼ ልጄን ተንከባክቤ ጨርሼ ነው ወደ ሚዲያ የምመጣው ከዛም ሰው ወጣ ደግሞ ከእናንተ ልጄን አብልቼ ቢጃማ ቀይሬ ገሏን ተጥቆ ነው ገሏን አጥቤ አስተኝቼ ነው ወደዚህ ምመጣ። ጊዜ የላችሁ እናንተ። እራሳችሁን ኮፊ ሰልፍ ሰልፍ እንትናችሁን አክብሩት፣ ራሳችሁን አክብሩ። ይሄ ሚዲያዋ ላይ አራት ሺህ አምስት ሺህ ሰው ስላየ መከበር አይደለም ባይዘው ኦኬ ጥሩ መታየታችሁ፣ ጥሩ ተመልከቱት፣ ሜክ አድርጉበት፣ ስሩበት። ግን ለራሳችሁ ጊዜ ይኖራችሁ ከአፋችሁ ሞልታችሁ ልክ የተሻለ ነገር እንዳስተላለፋችሁ አድርጋችሁ አታሁ። ከእናንተ ምናልባት በጎቹ ሊሆን ይችላል፣ ሂማኔር እና ፊልተር አቀይር ሊማሩ ይችላሉ። ሌላ ምንም ሊማራ ይችላል። ከሊያ ሾ ቢመጡ ብዙ ነገር ይማራሉ። አገራቸው ላይ ገብተው መብላት እንዴት እንደሆነ፣ ሴት ልጅ ተቀይራ በሶሻል ሚዲያ በምንም ሜክ አድርጋ የራሷን ነገር መያዝ እንዳለባት ይማራሉ። ይሄን ነው ላስተምረ የምችለው። ከእዛ ሌላ ምን ላስተምራችሁ ይችላሉ? ሌላ ነገር ሌላ ነገር ላስተምራችሁ አልችልም። ቴ ዋይ ከቃጠልና በገዛ አድና ጋይስ፣ እሱ ዘሮ እንደዚህ ነው። እኔ ስለ ዘሮ አላወራውም። ምን አገባኝ? ስለ ዘር ምን አገባኝ? የፈለጋችሁትን ዘር ስጡኝ። ምን አገባኝ? ል የራሳችሁ አገሬ ኢትዮጵያ ሰላም ትሆኑልኝ ቻቸ ስለ እናንተ ዘር ዘራችሁን ሰዱት። ዘር አያገባኝም። በዘሬም እንድትወዱኝ አልፈልግም። እንድትከተሉኝም አልፈልግም እኔነቴ በእኔነቴ ብቻ እንድትከተሉ ነው እምፈልገው። ኢትዮጵያዊ ነኝ፣ በኢትዮጵያዊነቴ እንድታዩ ነው። ዘርሽ ብለ ከጠየቅኝ፣ ደግሜም እነግርሃለሁ እነግርሃለሁ፣ አነቀ ግን አሁን አልነግርህም፣ አልፈልገውም። እንደ በተቀረም በምን በምን ይመት ፎሎ አድርገ ነው ይመስ ያቺ የጋይንቷ ምናምን ብላችሁ ነው ፎሎ ያደረጋችሁኝ። አይደለም፣ ሊያቡርቅቅ ብላችሁ ነው ፎሎ ያደረጋችሁኝ። ሊያሾ ብላችሁ ነው ፎሎ ያደረጋችሁኝ። ስለዚህም እኔ የምፈልገው በሊያሾነቴ እንጂ በዘሬም እንድትወዱኝ አልፈልግም።

አታቆኝም ገብሬደን አታቆኝም። ፊት ለፊት የሆናችሁ ስለ ልጅ አስተያየት ብትሰጡ የፈላ ዘይት ያስከሳል፣ አይደለ የፈላ ዘይት ነበር እመሟም ቦጫ በቀላችሁ ፊታችሁ ግድፍረታችሁ መሞትም አንዴ መኖርም ማንዴ ለልጄ እንደሆነ አሳያችሁ ነበር። ፊት ለፊት የሆኑ እንደዚ አይነት አስተያየት ብትሰጥ ምኖረው ለማን እንደሆነ የዛን ያሳያችሁ ነበር። አጠገቢ ሆናችሁ ስለ ልጅ አስተያየት ብትሰጥ ግን አይቻል ኮመንትና ቪዲዮ ነው የሚሆንብን። አፍ ማሞጥሞጥ ነው የሚሆንብን። ሚዲያ ላይ ጋይስ፣ እዚህ መሞጣሞጥ ነው የሚሆንብን። እናሞጥሙጥ አለ፣ ስለዚህም ይሁን እናሞጥሙጥ። ከተባለ ደግሞ እናሞጥሙጥ፣ ግን ደግሞ ልክ ባለው እናሞጥ በሚመጥነን ደረጃ እናሞ፣ ዝም ብለን ሰዎች አሉልን ብለን ያልሆነ ነገር አናውራ። ይሄንን ነው የምላችሁ ሀይሚዬ ወሬ ላልሽ ወሬን እያዳመት ሸድለቁትለሽ ወደ በረትሽ ዩቱብ ነገ ነው ማሬ፣ ነገ ነው የምገባው። ትናንት ስለገባው ነገ ነው ምገበው። በቃ ረዲ ካንኩ ምንም ዩቱብ ላይ የሚያራርጠኝ ነገር የለም። ግን ይ ሲመጣ ግን ዩቱብ ላይ ቀን በቀመጣለሁ። አሁን ደግሞ ሪላክስ እያደረግን ነግሪያቸዋለሁ። ሙዚቃ እየሰማን ታብታብ እያልን እያደረግን ደግሞ እዚህ እንቀመጣለን። ነግሪያቸዋለሁ። ገሰኒ ምሽት አላውቅም። ባይዘዊ ደጋግመሽ ፍለጂ ብቻ። ማሬ እንትን ምንድነው ሎ

አናና እሷ ነገር ምታደረገ ለመመስገን ነው ለመትኮርስ ርስ ሰኒ እንዴ እኮ ሰኒ እግዚአብሔር አታመስግኑኝ አታመስግኑኝ ነገር እኔ ትናንት የመጣው ልጅ ሶሻል ሚዲያ ላይ አስራ አራት ዓመቴ የኖርኩ ልጅ ነኝ። እና ሚዲያ ሚዲያ ነው ስልክ ሚዲያ መጠቀም ይጀምር ከሀገር ከወጣሁ በኋላ ነው። ስለ ሶሻል ሚዲያ አንደትን ነገር እውቀት ያገኘው። ስለዚህም በተጠቀምኩበት አመት ደግሞ ተምሬበታለው። የሚጠቅመኝን አውቃለው፣ የሚጎዳኝን አውቃለው፣ የምጠቀምበትን ያውቋለው፣ የሚጎዳበትን ነገር አውቋለው። ሚዲያ ላይ ከጨውት ጋር አብሬ አልጮ በነገራችን ላይ ከተንቦ ጫረቁት ጋር ለየት የሚያደርገኝ ነገር ይሄ ነው። ሰው ሲጮህ እኔ አልጮህም። ሰው ሲያደንቅ እኔ አላደንቅም። ማድረግ ባለብኝ ሰዓት የራሴ የራሴ መስፈርት አለኝ። ምክንያቱም ሚዲያ የሚዲያ ሰው ነኝ። ሚዲያ ሳደገኝ እያንዳንዱ ነገር አካል። እናንተ በምትፈልጉት መንገድ እናንተ እኔን መምራት አትችሉ። እከሌ ትጣሚታላችሁ፣ ከከሌ ጋር ጓደኛ ሲሆን እናንተን ይደብራችኋል። አረ ማናተ ትተከናለ። እኔን ከተመቸ ይቀጥላለን። ያ ሰው እኔን መጥቶ እስኪነካኝ ድረስ ማለት ነው አንቺም ስለሰደረች ሊያ ሾን ሰድዋልና፣ አንቺም ድምፁኝ በአናትሽ ተተቀይ። ምን አገባይ ምን አገባይ? የምኖረው እኔ ነኝ እንጂ አንቺ አይደለሽ። አንቺም ስትመጪ ተመሳስለሽ ነው ምትኖ እናንተ እንደምትፈልጉት የሚዲያ ዋይ ዋይ ታጭወት ምናምን፣ እንደዚህ አይነ ምናምን አልችልበትም። እኔ እንደዚህ አልችልበትም። ሲቀጥል ለልጅ እናት መሆን የምፈልግ እናት ነኝ። ህግ የሚጠይቀኝን ነገር አላደርግም። በህግ የምጠየቅበትን ነገር ጥምጣት ነገር ጥምጣት ለእናንተ አድናቆትና ለእናንተ ፍቅር ብዬ ጥምጣት ነገር አላደርግም። ይህንን ደግሜ ነው ምነግራችሁ እናንተ እንድትወዱ እናንተ እንድታዝኑልኝ እናንተ ላይክ እንድታደረጉልኝ። ክብራችሁን አልነካም፣ ማንነታችሁን አልነካም። ስሰድበኝ ደስ ስሰድበኝ ታድራለ። እናንተ እንደምትፈልጉት ግን ሆ ብለሽ ችይ ስትሉኝ አብሬ እናንተ ከተጣላችሁ ሰው ጋር ያልጣላል። ይህን መወቅ አለባቸው ማወቅ አለባችሁ። እናንተ የምትፈልጉት ብቻ እኔ ፎሎ አድርገ ያረባችሁ ውሃንሽ ትናንትና ነግረችሁ ትናንትና ብቻዬን ስቀር እናንተ አደላችሁ ምን ያሳደጋችሁ ያሳደጋችሁኝ እናቴ እያያችሁኝ አድጋችሁ ሊሆን ይችላል። እያያችሁኝ መታችሁ ሊሆን ይችላል። ህይወቴን የኖርኩት ግን እኔም ስቃይም ቢኖር ብሶትም ቢኖር ችግርም ቢኖር ፈተናም ቢኖር ብቻ የሚያደጉት ብቻዬ እንደዚህ የሚይዘኝ እጄን የሚይዘኝ ሰው ሳይኖር ብቻዬ

ላይፍ ላይ መቁላላት መደነስ ኢንጆይ ማድረግን ያስተማርናችሁ እኛንን እኛንን እኛንን እኛን፣ ኮንፎኖ አድርጋችሁ የመጣችሁት እንደውም ክሬዲታችንን ልትሰጡን ይገባል እንዴ። መቅበጥ ከኛ በኋላ መሳቅ ከኛ በኋላ መጫወት ከኛ አመት የመጣን አስመስላችሁ ስታወሩ ሳቄ ይመጣል። አሁን የመጣን ነው የሚመስላችሁ። ላ ለእናንተንማ በኮብልስቶን ነበር አናት አናታችሁን ማለት።